ሩታ አንችን ለማስደሰት ብዬ ከማንም እንትን እንዳታንሽብኝ ብዬ ነው አይደለ? የተሻለ ቦታ ወስጄ አንቺን ለማዝናናት የአንቺን ፕሮግራም ከፍለማ። የኔ አባት አብርሽ ወላሂ ዛሬ አሳዘነኝ። ውድ ቤተሰቦቼ እኔ ከማንም እንዳታንሽብኝ ብዬ ከሰው እኩል አደርግሻለሁ ብዬ ብሎ ሲናገር እንዴት እንዳሳዘነኝ። ለማንኛውም ሩታዬ፣ በዚህ አጋጣሚ ብዙዎቻችን እኔ የለሁበትም፣ እኔ የለሁበትም፣ ውድ ቤተሰቦቼ እና ብዙ ሰው ያው አብርሽ ሩታን ክብር የለውም፣ አያከብራትም፣ አይወዳትም ብዙ ነገር ለምትሉ መልስ ሆናችኋል ብዬ አስባለሁ እና ሩታዬ፣ እንኳን ፕራንክ አድርገሽ ይህንን ነገር ግልጽ እንዲሆንልን አደረግሽ ወይም ደግሞ እንዲሆን ለብዙ ሰው ማለት ነው። ውድ ቤተሰቦች እንዴት ዋላችሁልኝ? ደና ዋላችሁልኝ አደል? ደህና ናቸው። ጤንነታችን እንዴት ናችሁ ጤንነታችሁ አብዝቶ አብዝቶ አብዝቶ ይስጥልኝ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ ዛሬ እንግዲህ ሩታዬ አበደ ፕራንክ አደረገች እኔ ርዕሱን አይቼ መግቢያውን አይቼ ቤተሰብ ድንግጥ አልኮኮ እንዴ ልቤ ለሁለት ክፍል ነው ያለው እንዴ በሰላማቸው ማ አይደለም እነዚህ ስድስት ሰባት ቀን የቀሩት የነበረው ደግሞ አነጡ በነገራችን ላይ በውስጥ መስበር እንትን እያጠያየቁ ነበረ ለምን ቀሩ ዛሬ ለምን ለምን ለምን እያልኩ ነበረ ቆይጤሽ ይጠብቅላ ለትንሽ ደቂቃዎች ተብዬ ሩታ አለቀቀች ማለት ነው። ቪዲዮ እና ለማንኛውም መግቢያውን አይቼ ልቤስን ቅጥ አለ። ነገር ግን እኔ እውነት ለመናገር የአብርሽ ንግግር ማረከኝ። ወ ባል ለሚስቱ ምን አይነት ክብር እንዳለውና ወይም ደግሞ ለሚስቱ ምን ያክል እንደሚጨነቅላል ዛሬ ተረዳውኝ ማለት ነው እና ሩታዬ ጥሩ ባል ሰጥቶሻል፣ አብርሽም ደግሞ ጥሩ ሚስት ሰጥቶሃል ማለት ነው። ትተሳሰባላችሁ። እንደምትተሳሰቡ ደግሞ ያው በፕራንክ መልቶ አይተነዋል ማለት ነው እና እውነት ለመናገር የትኛውም ወንድ ማለት ነው ጥሩ ባል ከሆነ ለእናንተ ከሰው እንድታንሱበት አይፈልግም። የትኛው አይቀናውም እህት፣ አባታቸው ራሱ ከሰው ልጅ እንድታንሱበት እኮ አይፈልግም አይደለ? ስለዚህ ባላችሁም ለክ እንደ አባታቸው የሚያስብ ከሆነ ከሰው እንድታንሱበት አይፈልግም ማለት ነው። እና በዚህ አጋጣሚ አብርሽ ንጹህ ልብ እንደሆነና ንጹህ ማንነቱን ስራ፣ ሌላ ነው ተግባር ደግሞ ሌላ ነው ማለት ከውጭ ከውስጥ ሌላ ነው፣ ከውጭ ደግሞ ሌላ ነው። የሰው ልጅ ማለት ነው የትኛውም ሰው ትክክለኛ ባህሪውን ሁሌም አታዩትም። እና በሌላ በሌላ በኩል ስንተረጉም ወይም ደግሞ ስት ሲወራብህ ለነበረው ዛሬ ግልጽ ስለሆነልን ደስ ብሎናል። እና ሚስትህን እኮ ስማርትናት በነገራችን ላይ ያው ይህንን ማስባል ሊሆን አምጥታው ሊሆን ይችላል ልጅ ማለት ነው ማለት በቃ ለሚስት ክብር የለውም፣ አይከብራትም፣ ወይም የሆነ ነገር አያደርግላትም ስለምንል እኛ ምላሳሞቹ ማለት ነው። ከእኔም ጭምር ነው። እኔ ብዬ አውቃለሁ። እንደ ጋይስ እኔ አንድች ቀራብረሽ ምንም አይ እንትን አይልም ክብር የለውም ብያለሁ። እኔ አላልኩም፣ እኔ የለውበትም፣ እናንተ ናችሁ። አንዳንድ ሰዎች ያው ስለ ስለነበራቸው እንግዲህ ዛሬ መልስ ተመልሶቻችኋል ብዬ አስባለሁ። እኔ ሙላት ለመናገር በጣም ነው ያሳዝነኝ እንደዛ ሲል ማለት ነው። አንቺ ከሰው እንዳታንሽብኝ ብዬ ደልቶኝ እኮ አይደለም፣ ብር ሞልቶኝ ተርፎኝ እኮ አይደለም። በዚህ በኩል ባይስተካከለልኝ ራሰው በዛ በኩል በዱባይ በኩል እየለፋው ነው ብሎ በነገራችን ላይ ለቤት ምርጫ ነገ እንሄዳለን ተባብለን አሉ። እና የቤሎ ቪዲዮ በነገራችን ላይ አብርሽ ቤት ይለቀቃል ብዬ አስባለው ነገ። ለማንኛውም በፕራንክ መልኩ እንኳን ማለፍሽ አንቺ፣ ዛሬማ ዛሬ ማዕቀብ ነበር የሚወርድብሽ የኔ ውድ ማዕቀብ እንዴ! ትንሹም ትልቁም ተነስቶ ነበር አውርዶ አውርዶ የሚፈጠፍጥሽ። ለማንኛውም ፕራንክ አድርገሽ ስላለፍሽ ደስ ብሎኛል። ሌላማ እናት ያልቆልሽ ነበር ዛሬ ስትደበደቢል አድሬና ነገም ከአምሳ ኪሎ ወይም ደግሞ ከአምሳ አምስት ኪሎ ወደ አርባ ወይም ደግሞ ሰላሳ ኪሎ ነበር ነበር ምወርዲው። ለነገሩ ለነገሩ እኮ እስካሁን ድረስ ስትቀጠቀጭ ራሱ ኪሎ የቀነሽ አይመስለኝ ቀንሰሻል ወይስ አልቀነሽም? እኔ ቀንሳለች እንዲቺ ልጅ አልቀንሰችም። ቤተሰብ ግን አዎ፣ ከሆነ ጊዜ በኋላ ቀንሳለችና አዲ ይሻላል፣ ቅጥና ይሻላል። እና የዛሬው ደግሞ የከፋ ይሆንብሽ ነበረ። እናያ የስድብ ድግሪ ነበረ ጭንቅላትሽ እና አናድሽ ላይ ልጥፍ ይልብሽ ነበረ። ነገር ግን አንቺን ብልጥ ስለሆንሽ የባልሽን ባህሪ አሳይተሽናል። ማለት በብዙ ነገር ለምንረዳ ሰዎች አሳይተሽናል፣ ደስ ብሎናል ማለት ነው። የእኔ ወድ እስቀጥል ደግሞ በብዙ ነገራቶች የወሰዱት ሰዎችም ነበሩ። ያው ልጆች ነበሩ፣ እንዴት ሊቀሩ ቻሉ? ጨንቆኛል፣ ናፍቀውኛል። ይኸው መጡላችሁ፣ እንኳ ደስ አላችሁ። መጡ። በፕራንክ ምክንያት የአብርሽ ባህሪ ተነገረን። ሚስቱ ከሰው እንድታስበት እንደማይፈልግ ተናገረን። አዎ ነግሮናል፣ ሰምተናል፣ አይተናል። እና በቃ ሁሉ ነገር ሰምተናል ማለት ነው። በደንብ ተንከባከባት። አንቺ ለሚስትነት እንትን ተንከባከቢ ነው ተወጪ ነው የሚባለው፣ የሚስትነት ምንሽ ነው የሚባለው። እና ለማንኛውም ደስ ብሎኛል። እውነት ለመናገር አሳዝኖኛልምም፣ ደስ ብሎኛል ምም ለምን እንደሆነ ታቃላችሁ። ያሳዘነኝ ከሰው እንድታንሽብኝ አልፈልግም ያለበትን ፓርቲዎች። ደልቶኝ እኮ አይደለም፣ አንቺን ለማስደሰት ፕሮግራምሽን ከፍ ለማድረግ ብዬ ነው ሲል በቃ አንጀቴ ብል ታደረገኝ። እውነት ሽንዳዩ ትሉኛላችሁ አ እውነቴ ነው እውነቴ ነው ሙላችሁ። የኔም ወንድሞቼ ማለት ነው ልክ እንደ አብርሽ ባህሪ ስጣቸውና እንደዚህ ለሚስቶቻቸው የሚንከባከቡ አድርገልኝ። ሰምታችኋል? አሁ እየሰማችሁኝ ነው አውቃለሁ እንደምታዳምጡኝ ሰምታችኋል። እንዲያውም ባለፈው ራሱ ዩቱብ ትሰራለች ብለው ይዘውኛል፣ አንዱ ይዘውኛል። ስለዚህ እኔ ደግሞ አልሰራም ብዬ ግግም አልኩኝ። ስለዚህ አሁን አንተም ትሰማኛለህ፣ ለሚስትህ እንደዚ አይነት ባህሪ ለሚስትህ ትልቅ ደረጃ ለማድረስ ሞክር። ሰምታላ እኔንን ዩቱብ ላይ አይታኝ በውስጥ መስመር መታ ይሄ ከምትልብኝ ምንድን ነው ልልህ ነበረ። ይሄንን አሁን ልክ እንደ አብርሽ የአብርሽ ባህሪ ሰርተህ ጎብዘህ ጠንክረህ ማለት ነው። ከዛ በኋላ ልክ እንደ አብርሽ ሚስቱን የምትንከባከብ ያደርገ ማለት ነው። ሰምተሃል። እኔ አይመለከተኝም፣ በውስጥ መስመር ለምን አትናገሪኝ ብሎ ነገር የለም። እዚሁን ፍርጥ፣ እውነቴ ነው ምላችሁ። እና ውድ ቤተሰቦቼ በቃ እንኳን ደሳላቸው። ለማንኛውም ስለመጡ ማለት ብዙ ልጆች ተጨንቀው ነበረ። ስለ ስትጨናንቁ ላይ ነበራቸው ዱባይ ውስጥ ቀረ ወይ በዛ ፖስቱ ምክንያት ቀረቸው ወይ ስንለም ነበረ። ነገር ግን ያንን ፖስት ማለት ነው ውድ ቤተሰቦች ዛሬ ሲቆዩ ማለት ነው በቃ ፍርሃት ፍርሃት አለኝ ውስጤ ማለት ነው። እኔ ምንም ነገር መስመድ አልፈልግም ካሁን በኋላ። ያኔ በቃ በዚህ ሰዓት ላይ መጥፎ ነገር መስመድ አልፈልግም። ባጨሩ ያሉትን ዱባይ እንመጣለን እንዳሉት ዱባይ እንዲመጡ ብቻና ብቻ ነው የምንፈልገው ስለዚህ ያ ነበረ እንግዲህ። በፕራንክ ምክንያት ነው ያ ያደረገችው። ፕራንክ መሆኑ አንድ ነገር ነው። በፕራንክ አምልጠሻል። በፕራንክ ባይሆን ኖሮ እናቴ አልቆልሽ ነበር አልኩሽኮ። እኛ ኮ ምላሳምነን እኮ እኛ፣ ወይኔ ወይኔ ወይኔ፣ በቃለ ምንድን ነው ችግሩ? ምንድን ነው? እና ቢሆንስ ምን ስለሆነ ምን ስለሆነች ብለን በማያገባን ነገር ገብተን እኮ ነው ምንት ምንለው የምናቦካው ማለት ነው። እና ገብተን እናቦካች ነበረ ነገር ግን አንተን ብለሻል። ይሳቅም ደግሞ ያው ይሳቅ እኮ ግን ማለት ነው። ውድ ቤተሰቦች ምን ፈልግ ሆነው እንደዚህ ጠጋ ጠጋ ጠጋ ማለት እኮ አበዛ። ጠጋ ጠጋ ማለት አበዛ አብርሽን ያናክል። አይደለም እንትና የለም እንደ ፈቃደኛ አይሆንም ሚስቱ አጠገብ ወንድ እንዲቆም። ዛሬ ራሱ ሲያዩ ደስተኛ አልነበርም። ምክንያቱም ሚስቱ ናታ። ሚስቱ አጠገብ የትኛውም ወንድ ሚስቱ አጠገብ እንዲቆምበት አይፈልግም። ያ ምንም ያም ሆነ ይህ ፕራንክ ነው ያደረጉት አብረው፣ ችግር የለውም። በፕራንክ አምልጣችኋል። ስለዚህ አሁን ወይ ቅዳሜ ወይ እሑድ አሉ እኮ፣ ጋይስ ሰብታችኋል። ወይ ቅዳሜ ወይ እሑድ። ስለዚህ ዛሬ ቀን ሀያ አራት ከሆነ አምስት ቀን ምናምን ነው የቀራችሁ። ዛሬ ሰኞ ነው እናንተ፣ ሰኞ እሺ፣ ዛሬ ሰኞ ነው አለፈ፣ ማክሰኞ፣ እሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እናንተ አምስት ቀን። ልክ እንዳልኩትም የምር አምስት ቀን ወይ እሑድ ወይ ቅዳሜ ነው ወይ ወይ ቅዳሜ ወይ እሑድ ማለት ነው። ስለዚህ ተዘጋጁ ዱባዮች ተዘጋጁ። እኛንንም በጠራችሁ ነው የምር እንደምንብላችሁ ጎትታችሁ ውሰዱን በቃ። እንዴ እኛ ፈረደብን። ለነገሩ ትልቁ ፕሮግራም አይደለም የምበሉት። ለማንኛውም እንዳታቀራሩ፣ እውነቴ ነው ምላችሁ እንዳታቀራሩ። እና ውድ ቤተሰቦች በያላችሁ በተምና ጤና ደስታመኝላችኋለው ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻና ዴና አሳድጉልኝ። አንሸራሽሮን እኔ ደግሞ ኮ ኢትዮጵያ ስገባ ካና አብርሽ ነከነሩ ተልጥፍላለሁ። እናንተ ሁሉም አለመናችሁም። እውነቴ ነው ምላችሁ እና እነሱ ጋር ስገባ ከእነሱ ጋር ልጥፍጥፍ በቃ። እኔ የእምነት ነው የምላችው፣ ጥፍጥፍጥፍጥፍ በቃ። ምንም ተለጠፈች ብባልም አዲ ለእኔ ምንም አይመስለኝም ሰላም ሆኖልኝ